ሱዙኪ ጀሚኒ በአውሮፓ ምንም እንኳን ተመጣጣኝ ዋጋ አላቸው ከሚባሉት መኪኖች መካከል ቢሆንም 30ሺ ዶላር ለአንዳንዶች እጅግ ውድ ገንዘብ ነው። ከነ አይዲሲግስ ጋርም የሚወዳደር ወጪ ነው ኢትዮጵያ ውስጥ። ነገር ግን ቻይና ለኤስዩቪ መኪና ወዳጆች ዋጋው ቀነስ ያለ አንድ መኪና ይዛ መጣች። እሱም ሱዚኪ ጀሚኒን እንዲተካ አድርጋ ነው የሰራችው። በመልክና በጥራትም ተቀራራቢ እንዲሆን የቻለችውን ጥረት አድርጋለች። እስኪ ተመልከቷቸው፣ በምን ይለያያሉ? አንዳንድ ጊዜ አንዳንድ ሰዎች የቻይና መኪና የረከሰው የማይረባ ነገር ስለሆኑ ነው የሚል አርጉሜንት ይዘው ይመጣሉ። በእርግጥም ቻይና እንደ አቅማችን መኪና የምትሰራለን ስለሆነች የማይረቡ ሊመስሉ ይችላሉ። ከቻይና ለዓለም ገበያ የቀረቡት መኪኖች ዋጋቸው የቀነሰው በጥራት ጉድለት እንደሆነ ብዙዎች ያነሳሉ። ነገር ግን እጅግ የተሳሳተ አስተሳሰብ ነው። እንደዛ ከተባለ ኢትዮጵያ ውስጥ በብዛት የሚገኘው ቲዮታ BZ4X ከየት ተመርቶ የሚመጣ ይመስላችኋል? ከቻይና ነው። የመኪናው ባለቤት የሆነችው ጃፓን እንኳን መኪናውን በጃፓን አታመርትም። ይታወቃል፣ ቲዮታ የጃፓን መኪና እንደሆነ ማንም ያውቃል። ግን ለምንድን ነው ብራንዱ ጃፓን ሆኖ ሳለ ጃፓን የማይመረተው? በእርግጠኝነት የምነግራችሁ ቶዮታ ቢዜድ ፎርክስ ጃፓን ቢመረት በጭራሽ አሁን በሚሸጥበት ዋጋ አታገኙትም። ይልቁንስ በእጥፍ ይጨምራል፣ እንደውም ከእጥፍ በላይ ሊሆን እንደሚችል እነግራችኋለሁ። በነገራችን ላይ የቻናሌ ቤተሰቦች የቻይና የመኪና ገበያ በአለም ቁጥር አንድ ርካሽ የተባለችውን መኪና ለዓለም አስተዋውቋል። ብዙ ሰዎችም እየተጠቀመባት ይገኛል። እኔ እቺን መኪና ሪቪው ሰርቼ ጭኛለሁ፣ መመልከት ትችላላችሁ። ብዙ ሰው የማይገነዘበው ነገር ቢኖር የቻይና መኪኖች ለምን ርካሽ ሆኑ የሚለውን ነገር ነው። እስኪ ስለሱ የተወሰነ ልንገራችሁና ወደ ዛሬው ርዕሴ እመለሳለሁ። የቻይና መኪኖች ለምን ርካሽ ሆኑ? ልብ በሉ። የዛሬው ትኩረቴ በባዮጁን ዬፕ በተሰኘው መኪና ላይ ቢሆንም ይህን ነገር መጥቀስ የግድ ስለሆነ አንዳንድ ነጥቦችን ላንሳላችሁና ዲስከስ እናድርግበት። እናንተም የራሳችሁን ሀሳብ ማስቀመጥ ትችላላችሁ። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። ዛሬ እንደተለመደው አዲስ አስደናቂ መኪና ርካሽ ከሚባሉት ውስጥ አንዱን መኪና ይዤላችሁ መጥቻለሁ። ርካሽ ስላችሁ ለአንዳንዶቻችሁ የገንዘብ በጣም ርካሽ ላይሆን ይችላል፣ ውድ ሊሆንባችሁ ይችላል። እሱን እረዳለሁ። ግን ከዓለም አቀፍ የመኪና ገበያ አንጻር ሲታይ ይህ መኪና ርካሽ ከሚባሉት ውስጥ ነው የሚመደበው። ለዛ ነው እርካሽ የሚለውን ቃል የምጠቀመው። ለመሆኑ የቻይና መኪኖች ለምንድን ነው ርካሽ የሆኑት? በጣም አስደናቂ መረጃ ሰጣቸዋል። የመጀመሪያው ርካሽ የሆኑበት ምክንያት የቻይና መንግስት ፖሊሲዎችና ደንቦች ናቸው። እንደምታውቁት ቻይና በኢምፖርት ላይ የተመሰረተ ኢኮኖሚ ካላቸው ሀገራት ቀዳሚዋ ናት። በ2023 ብቻ አምስት ሚሊዮን ያክል መኪኖችን ወደ የተለያዩ ሀገራት ልካለች። አስደናቂ ነው። አምስት ሚሊዮን የሚያክሉ መኪኖችን ወደ ዓለም ገበያ አሰራጅታለች። በጣም ብዙ ነው። ልብ በሉ። የቻይና መንግስት የመኪና አምራቾችን ያበረታታል። በጭራሽ ይሄ እቅዳቸው አምስት ሚሊዮን መኪኖችን ለውጭ ገበያ ማቅረብ አይችሉም ነበር። ልክ የኢትዮጵያ መንግስት ነዳጅን እንደሚደጉመው ሁሉ የቻይና መንግስት ደግሞ መኪና የሚያመርቱ ተቋማትን ድጎማ ይሰጣል። ማለትም ማበረታቻ ይሰጣቸዋል። የቀረጥ ነፃ አገልግሎትም እንዲሁ በቀረጥ ነፃ እንዲሰሩ ይፈቅድላቸዋል። ይሄ በጣም ጥሩ እድል ነው። ይሄ የቻይና አምራቾችን ብቻ ሳይሆን ሌሎች ሀገራት ላይ የሚመረቱ መኪኖች ጭምር ቻይና ውስጥ እየገቡ እንዲመረቱ ያደረጋቸው ጉዳይ ይሆናል። ቀደም የነገርኳቸው ቶዮታ ቢዜድ ፎሬክስም አንዱ ምክንያት ይሄ ነው። የቻይና መንግስት መኪና ለሚያመርቱ አካላት ድጎማ ስለሚሰጥ ብዙ አምራቾች ቻይና ውስጥ ይገኛሉ። ከቻይና ስለሚመጣ ብቻ ቻይና ራሷ ናት የምትሰራው የሚለው ነገርም በጣም የተሳሳተ ነው ማለት ነው። ሁለተኛው ነጥብ ደግሞ ዝቅተኛ የጉልበት ወጪ ያለበት ሀገር ስለሆነች ነው። በነገራችን የቻይና ላይ ቤተሰቦች ለአንድ ቻይናዊ የቀን ውሎ ይከፈል ቢባል አራት ዶላር በቂ ነው። አሜሪካ ግን ላለ ለአንድ ሰራተኛ በሰዓት የምትከፍሉት ክፍያ ቢያንስ 29 ዶላር ነው በሰዓት ልብ በ እንደሚታወቀው ደግሞ የቻይና ህዝብ ቁጥሩ በጣም ብዙ ስለሆነ ብዙ ስርዓት አለ። በዛው ልክ ደግሞ ለ ሰው ኃይል የሚከፈለው ገንዘብ በጣም ዝቅተኛ ነው። ለዚህም ብዙ የካር ብራንዶች እዛ ቻይና ገብተው መኪናቸውን እንዲገጣጥሙና መኪናቸውን እንዲያመርቱ አድርጓቸዋል ማለት ነው። ሌላኛውና ወሳኙ ነጥብ እዚህ ጋር አለ። በሶስተኛ ደረጃ ይሄ ነጥብ ምን ይላል? ዝቅተኛ የቁሳቁስ ወጪ በቻይና ይገኛል። በተለይ ለኤሌክትሪክ መኪና የሚያገለግሉ ቁሳቁሶች በብዛት ቻይና ውስጥ ይመረታሉ። ቤት ለቤት ማለት ነው። ይመረታሉ ብቻ ሳይሆን ቁሳቁሶቹ በጣም በብዛት ይገኛሉ ማለት ነው። ስለዚህ የተለያዩ የመኪና ብራንዶች ከተለያዩ ቦታ ማቴሪያል ከማስገባት ይልቅ ማቴሪያሉ እዛው ቻይና ስለሚገኝ እዛው ቻይና መስሪያ ቤታቸውን ተክለው መኪና ሊገጣጥሙ ይችላሉ ማለት ነው ነው ዝቅተኛ የማቴሪያል ወጪ ያለበት ሀገር ነው ቻይና። ማንም የሚያውቀው ነው። አራተኛው ነጥብ ደግሞ ከፍተኛ የአቅርቦት ሰንሰለት ያላት ሀገር ናት። ሀገሪቷ ሀገሪቷ የአቅርቦት ሰንሰለቷ በጣም ሰፊ ነው። የብዙ ዓመት ልምድ አላቸው። እንዴት አድርገው ወደ ተለያዩ ሀገራት መኪና መላክ እንደሚችሉ በደንብ አሳምረው ያውቁታል ማለት ነው። ስለዚህ በዚህ ምክንያት የቻይና መኪኖች ሊረክሱ ችለዋል ማለት ነው። የጥራት ጉዳይ፣ ሁሉም መኪኖች እንግዲህ እንደሚታወቀው እንደ አቅማችን ስለሚላክልን ነው። ስለዚህ አብዛኞቹ መኪኖቹ እንደውም ጥራታቸው በጣም ቤስት የሚባል ነው። እንደውም ቀድሜ የፖስተት ኳትን በጣም የዓለማችን ቁጥር አንድ ርካሽ መኪናዋን ብትመለከቱልኝ በጣም ደስ ይለኛል ምክንያቱም ከሚጠበቀው በላይ ፈረንጆች ሁሉ ተደምመውባት አሜሪካን አስገብተዋት የሰሩት ቪዲዮ አለ። እሱንም ቃኝቼ ላችኋለሁ። ስለዚህ ይህ ነገር የተፈጠረው ወይም የቻይና መኪኖች ርካሽ የሆኑት ምክንያት፣ ትልቁ ምክንያት በእነዚህ ነጥቦች ላይ የተመሰረተ ነው። ሌሎችም ነጥቦች አሉ። ያን ያህል አስፈላጊ ስላልሆኑ ብዙ ትንታኔ ላለመስጠት አልፋቸዋለሁ። ነገር ግን የቻይና መኪኖች ከሌሎች ዓለማት 53% ያክል ዋጋቸው የሚቀንስበት ትልቁ ምክንያት ይህ ነው። ቅድም ወደ ነገርኳችሁ መኪና አልመለስ የተከበራችሁ የቻና ላይ ቤተሰቦች ይህንም ከብዙ ጥረት በኋላ በ2023 ለገበያ ላይ ያቀረበችው የብ የተሰኘው መኪና ዋጋውን ብትሰሙ እጅግ ትደምማላችሁ። የተከበራችሁ የቻና ላይ ቤተሰቦች ለገበያ ይዛ ስትቀርብ፣ ደግሞ በተለይ ሱዝኪ ጀሚኒ የተባለውን መኪና ታርጌት አድርጋሉ። የዚህ ኤስዩቪ መኪና አድናቂዎች እቺ መኪና በጣም ይመርጧታል ማለት ነው። በኮስ በጣም ዝቅ ስለሚል ደግሞ ብዙ ሰዎች እየመረጧት ይገኛሉ። በቅርቡም ኢትዮጵያ ውስጥ እንደምትገባ እየተነገረ ስለሚገኝ ነው ስለዚች መኪና ሪቪው እየሰጧችሁ የምገኘው። በነገራችን ላይ ይህ መኪና ኢትዮጵያ ውስጥ ሊገባ ነው ሲባል እጅግ ከተደሰቱ ሰዎች መካከል አንዱ ነኝ እኔ። ምክንያቱም መኪናው በጣም ቤስት የሚባልና በጣም ሎኮስት ከሚባሉት ውስጥ አንዱ ነው። በእርግጥም ኢትዮጵያ ውስጥ ሲገባ ዋጋው ትንሽ ላይ ወደድ ሊል ይችላል የብራችንም አቅም እየወረደ ከመምጣቱ ጋር ተያይዞ በጣም ከፍ ያለ ሊመስል ይችላል። ዞሮ ዞሮ ግን መኪናው በጣም አሪፍ የሚባል መኪና እንደሆነ የተወሰነ አስቀኛቸዋለሁ ሪቪውን ለስጣችሁና አንዳንድ ሀሳቦቻችሁን ደግሞ በኮመንት ላይ ማስፈረ ትችላላችሁ። ለሚቀጥለው ለምሰራላችሁ ቪዲዮ ጥሩ ግባ ስለሚሆነኝ ኮመንታችሁን አስፍሩልኝ። ባሻገርም ደግሞ ሪቪው እንዲሰራላችሁ የምትፈልጉትም መኪና ካለ ኮመንት ላይ ብታስቀምጡ ሪቪው እሰራላችኋለሁ። እንግዲህ መኪናው ከሱዙኪ ጀሚኒ በተጨማሪ ቼሪ አይካርን ይመስላል የተባለለት ይህ መኪ ና በቅርቡ ኢትዮጵያ ይገባል ተብሎ ይገመታል። ተስፋ እናደርጋለን። ልክ ሲገባ ደግሞ ሌላ ቪዲዮ እንሰራላችሁ ነው የሚሆነው። ይህ የአይካር እና የጀሚኒ መንትያ እጅግ በጣም ብዙ አስደናቂ ነገሮች አሉት። አሁን ላይ አይካር ዜሮ ስሪ በዚህ በኢትዮጵያ የሚሸጥበት ዋጋ አራት ሚሊዮን ሶስት መቶ ሺህ ብር እየተባለ ይገኛል። ይህ መኪና ግን ከሱ በጣም ባነሰ ዋጋ እንደሚሸጥ እንግዲህ አሳውቃችኋለሁ ማለት ነው። ይህ አዲሱ መኪና ከዋጋም በተጨማሪ ደግሞ በውበትና በጥራትም በጣም ጥሩ እንደሆነ ስፔሲፊኬሽኑን ስትመለከቱ የምትገነዘቡት እንደሚሆን ምንም ጥርጥር የለኝም። በኤሌክትሪክ መኪኖች ግርግር ውስጥ የራሱን ብራንድ ይዞ ይወጣ ልንለው እንችላለን። ዞሮ ዞሮ የሌሎች መኪኖች ኮፒ ቢሆንም ግን በተለይ ሎ ኮስት ላላቸው መኪኖች ለአፍሪካ ለተለያዩ ቦታዎች ላይ በጣም ተመራጭ ነው። በቅርቡ ኢትዮጵያ ውስጥም ሲገባ የምናሳውቃችሁ ይሆናል ማለት ነው። የተከበራችሁ የቻናሌ ቤተሰቦች እንግዲህ የዚህን መኪና ሪቪው አሁን መስጠት እጀምራለሁ። አንዳንድ ስፔሲፊኬሽኖቹን እነግራቸዋለሁ። መኪናው ሬንጁ በአጠቃላይ 303 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ይህም ከቻንጋን ኢስታር ጋር እኩል፣ እንዲሁም ከቢዋይዲ ሴጎል 305 ጋር በጣም እኩል የሚባል ነው ማለት ነው። ስለዚህ በኤስዩቪ ደረጃ ከነ ቻንጋን ኢስታር እና ከነ ቢዋይዲ ሴጉል 35 ጋር የሚነፃፀር ሌላ መኪና አገኘን ማለት ነው። ጥሩ አማራጭ ነው። እንደዚህ አይነት የዋጋ ሬንጅ ያላቸው ሰዎች በተሻለ መልኩ የተሻለ ምርጫ ለማግኘት ይመቻቸዋል። የጵን እዚህ ታስቀምጣለ ቻንጋን ኢስታርን ታስቀምጣለ ቢዋይዲ ሴጉሉን ታስቀምጣለ ሰውን ማስመረጥ ይችላል። አሁን ላይ እንደ አማራጭ በዚህ ዋጋ ላይ በዚህ ሬንጅ ውስጥ የሚገኙ መኪኖች በጣም ጥቂት ናቸው፣ ሁለቱ ብቻ ናቸው። ስለዚህ ይህ መኪና በጣም አሪፍ አማራጭ ይሆናል ብዬ አስባለሁ። ኤስዩቪ መሆኑ ደግሞ በጣም አሪፍ ነው። ቦዲ ታይፕ እንደነገርኳችሁ ኤስዩቪ ነው። በአጠቃላይ ባትሪው 28 ነጥብ አንድ ኪሎዋት ሀውር ነው ማለት ነው። ቤስት የሚባለው ባለው አቅም ማለት ነው። ኤፊሸንሲውም በተመለከተ 100 ኪሎ ሜትር ለመጓዝ 93 ኪሎ ዋት ባትሪ ይጠቀማል ማለት ነው። ኢንጂኑ 68 ሆርስ ፓወር ሲሆን በአጠቃላይ ቻርጁ ደግሞ ከ30 እስከ 80 ቻርጅ ይደረጋል 45 ደቂቃ ብቻ ይፈጅበታል ማለት ነው። በአጠቃላይ ስለ ኢንጂን ፓወሩ ቅድም እንደነገርኳቸው 68 ሆርስ ፓወር ሲሆን ቶርኩ ደግሞ 140 ኒውተን ሜትር ነው። ማክሲማም ስፒዱ ደግሞ 100 ኪሎ ሜትር ፐር ሰከንድ ሲሆን ከ0 እስከ 100 ኪሎ ሜትር ፐር ሰከንድ ለመጓዝ 15 ሰከንድ ብቻ ይፈጅበታል ማለት ነው። የኤሌክትሪክ መኪኖች እኮ በነገራችን ላይ በዚህ በዚህ ሁሉም ምርጦች ናቸው ማለት ነው። ከመቅጽበት አክሰለሬት የማድረግ ጸባያቸው በጣም ቤስት ነው ማለት ነው። ወዲያው መመንጨቅ ይችላሉ መኪኖቹ። ነምበር ኦፍ ኢንጂን ወይም ሞተሩ በአጠቃላይ ሲንግል ሞተር የሚባል ሲሆን ድራይቪንግ ሲስተም ደግሞ ሬር ዊል ድራይቭ የሚባል ነው። ሞተር ታይፕ ደግሞ ፐርማነንት ማግኔት ሲንክሮናይዝ ሞተር የሚባል ሲሆን በአጠቃላይ ባትሪ ውሃ ስምንት ነጥብ አንድ ኪሎ ዋት ሀወር ነው። ሬንጁ 303 ኪሎ ሜትር ቅድም እንደነገርኳችሁ ነው። በአጠቃላይ ኤሲ ቻርጀሩ 66 ኪሎ ዋት የሚፈጅ ነው። ዲሲ ቻርጅ ያለው፣ ኤሲ ቻርጅ ያለው እሱን ማብራራት አልፈልግም። ሰዓት ሰለማይ በቃ ከስምንት ደቂቃ በላይ ቪዲዮ መስራት ላይ ዩቲዩብ ብዙ አስፈላጊ ስላልሆነ ሆነ ነው። የተከበራቸው ቻናል ቤተሰቦች፣ 100 ኪሎ ሜትር ለመጓዝ በአጠቃላይ 93 ኪሎ ዋት ሀወር የሚፈጅበት ይህ መኪና አጠቃላይ ክብደቱ 16 ኪሎግራም አካባቢ ነው። ርዝመቱ 3381 ሚሜ ሲሆን ስፋቱ ደግሞ 1685 ሚሜ ነው። ቁመቱ በአጠቃላይ በጣም አሪፍ የሚባል ቁመት አለው። እንደምትመለከቱት ፎቶውንም በደንብ አድርጌ ያሳየቻችኋለው፣ 1721 ሚሜ አካባቢ ነው። በጣም ረዘም ያለ ኤስዩቪ የሚባል ቼሪ አይካርን የሚመስል ሱዚኪ ጀሚኒን የሚመስል ምርጥ መኪና ነው ማለት ነው። ሌላኛው ቬክል type SUV የሚባል ነው። SUV በጣም ብዙ ሰው እንወዳለን ዳለን አይደል? እነ ላንድ ክሩዘር እና መሰል ነገሮች እኛ በጣም ነው የሚመቹን ማለት ነው። እንደ ሀገር የተመረተበት አመረተም ዓመተ ምሕረት እና ለሽያጭ የቀረበበት ዓመተ ምሕረት ይሄ ለመጀመሪያ ጊዜ ላንች የተደረገው ነው። የምነግራቸው አሁን ላይ ያሉትን አይደለም። 25ም አለ 24ም ይኖራል። ስለዚህ የተመረተበት አመተ ምህረት ለመጀመሪያ ጊዜ ማለት ነው 2023 ወይም በ2023 ቅርብ ጊዜ የተመረተ ሲሆን የተመረተበት ሀገር ደግሞ ቻይና ነው። ቻይና ደግሞ ያሉ መኪኖች ቅድም እንደነገርኳችሁ በጣም ምርጥ መኪኖች ዋጋቸው አፎር ደብር የተባሉ ወይም ተመጣጣኝ ዋጋ ያላቸው መኪኖች ናቸው። በአጠቃላይ ደግሞ ከመሬት ያለው ከፍታም እንደምትመለከቱት ጸዴ የሚባል መኪና ነው ማለት ነው። በአጠቃላይ መኪናው 50 ኪሎ ዋት ማምንጨት የሚችል ሞተር ተገጥሞለታል። 100 ኪሎ ሜትር ፐርሃወር መጓዝ ይችላል ማለት ነው። ስፒድ 100 ኪሎ ሜትር ፐርሃወር ማለት እኛ ሀገር በጣም የተለመደ አይደለም። እስከ 80 100 ምናምን በጣም ጸዴ የሚባል አለው ማለት ነው። ይህ ግን ሲነጻጸል ከነቻንጋን ኢስታር ና ለምሳሌ ቢዋይዲ 130 ኪሎ ሜትር ፐር ሀወር ትጓዛለች። ስለዚህ ከእሱ አንጻር ሲታይ መቶ ኪሎ ሜትር ፐር ሃወር አነስ ያለ ነው፣ የነ ውሊንግ አይነት ጸባይ ነው ያለው። ስለዚህ ዋጋው በእርግጥም በጣም ርካሽ ሊሆን እንደሚችል ምንም ጥርጥር የለውም ማለት ነው ስለዚህ ዋጋውን ደግሞ ስትመለከቱ በጣም ርካሽ የሚባል ዋጋ ነው ያለው። ኤስዩቪ ነው። በአጠቃላይ 303 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ውሊንግ ሚኒ ኢቪ ታሳብሱ እንደሆነችን መኪና በቲክቶክ ላይ እየተባለ ነው ብዬ አንድ ምርጥ ቪዲዮ ሰርቼላችሁ ነበር ውሊንግን ማለት ነው እና ቪዲዮ ከሰራ በኋላ መኪና ኢትዮጵያ ውስጥ ገብታለች። እሷ 10 ኪሎ ሜትር ፐር ሃወር ነው የምትጓዘው። ለምሳሌ ይህም መኪና ከዛ ጋር ይያያዛል ማለት ነው ኪሎ ሜትሩ። ዋጋውን በተመለከተ ስነግራችሁ ደግሞ በጣም ትደም ማላችሁ፣ አስራ አንድ ሺህ የአሜሪካን ዶላር እየተሸጠት ይገኛለች፣ በአለም አቀፍ ደረጃ ማለት ነው። ኢትዮጵያ ውስጥ ደግሞ እስከ 1 ሚሊዮን 200 ሺ፣ 1 ሚሊዮን 100 ሺ፣ 1 ሚሊዮን 300ሺ አካባቢ ልትሸጥ ትችላለች የሚል ግምት አለኝ። በምንዛሬው ስንመለከተው እንደዛ ነው የሚመጣው። ኢትዮጵያ ውስጥ ስትገባ ደግሞ እንደው በእጥፍ ቢጨምር እስከ 2 ሚሊዮን ከተሸጠችም መኪናዋ በጣም አሪፍ ነው ብዬ ገምት አለው። የኔ ግምት ነው። በአጠቃላይ ግን እናንተ የራሳችሁን ሀሳብ መስጠት ትችላላችሁ። ከጥራት አንጻር ግን ዋጋው ከዚህ ከ2 ሚሊዮን በታች እንደሚሆን ተስፋ አለኝ ማለት ነው። ልክ መኪና ስትገባ የምናሳውቃችሁ ይሆናል። በአጠቃላይ ግን የተከበራችሁ የቻናል የቤተሰቦች ላይክ ና ሰብስክራይብ ማድረጋችሁን በጭራሽ እንዳትረሱ። እኔ ጆርናሊስት ጎሳ እስከ መጨረሻው አብሬያችሁ ነበርኩኝ። ሀሳብ አስተያየት ካላችሁ ኮመንት ካላችሁ ኮመንት ላይ ማስፈር ትችላላችሁ። እንዲሰራላችሁ የምትፈልጉት መኪና ሪቪው እንዳደርግላችሁ የምትፈልጉት መኪና ኮመንት ላይ ማስፈር ትችላላችሁ። ቻው